የቱ ጋር ነው ኮሜንት መዝጋት እንችላለን? ኡፍ ተገላገልኩ። እሻውን በደንብ ታብታብ አድርጉ። በቃ በደንብ ታብታብ፣ ሪፖስት ኮፒ ሊንክ አድርጉ። በደንብ እንደዚህ ነው የሚሻለው። አረ በስመ አብ እንዳለ አልገሳችሁ። አረ በስመ አብ። አረ ይቅር ይበላችሁ። እኔ ሙስሊም፣ ክርስቲያን ከጎን ያላችሁ ነው የወዳችኋለሁ ሌላው ነገር እናንተን እወዳችኋለሁ። በደንብ ታብታብ አድርጉ። በቃ እኔ የምትወዱኝ የኔ ቤተሰብ ብቻ ማለት ሌሎቻችሁ ማለት ነው፣ ከቡዬ ጎን ያላችሁ መሄድ ትችላላችሁ። በቃ ግን እኔ ጋር ያላችሁ በደንብ ትቆይ፣ ኮፒሊንግ አድርጉ። በቃ እኔም ብቻ የምትወዱኝ ነው፣ እኔም በስራዬ የምታደንቁ፣ እኔም ማበረታታት የምትፈልጉ እናንተን ብቻ ነው የምፈልግው። ከሰው እኔ መልካም ነገር አልጠብቅም። እግዚአብሔር ነው ምላችሁ እና በቃ ስራዬን ማበረታታት ከጎኔ መሆኑ የምትፈልጉ በቃ እኔ ሌላ አልፈልግም። መልካም ቅን ሰው ብቻ ነው የምፈልገው። በደንብ ኮፒንግ አድርጎ ታብታብ አድርጎ ማን ደስ ይበለው ብላችሁ ነው የእኔ ላይ የምታለቅሱት? ጠላት ደስ እንዲለው ነው ሰው። የእኔን ውድቀት በጣም የሚፈልጉ ሰዎች አሉ። በጣም ነው ማዝነው ነው። እግዚአብሔር ግን እንዳልወድቅ አድርጎ ያነሳኛል። ይሄ ነው ወቁ። የእኔን ውድቀት የምትፈልጉ ሰዎች እግዚአብሔር ያነሳኛል። ፈጣሪ ያነሳኛል። የምሬን የምላቸው ኢንሻላህ፣ እግዚአብሔር ያነሳኛል። እና በደንብ ኮፒንቀርኩ ታብታብ አልኩ በደንብ በደንብ አሁን ልክፈት። እስኪ ትንሽ ኮሜንቱን ደግሞ ልክፈት። ና እንየው። እኔ በእናታችሁ በቃ አትጻፎ መጥፎ ኮሜንት ምጽፎ አቁሙ። ከዚህ በኋላ አትጻፎ መጥፎ ኮሜንት አተጻፎአው ቴንኪዩ አስር ብር በጣም ብዙ ነው። እግዚአብሔር ይስጥልን በጣም አመሰግናለሁ። በቃ ለማንኛውም ቪዲዮ ለቂቅ ያለው በዚህ አጋጣሚ ኢንስታግራም ከፍቻ አለው ከባባይ ጋር የቆየ ቪዲዮ ነው ፖስት አድርግ ያለው እሱን ገብታችሁ ኢንስታግራሚን ፎሎ አድርጎ ወደ ሁለት ሺ ፎሎ አለው። ናሂቲው ዋን ይላል አንድ ቁጥር አለው ናሂቲው ዋን ይላል ሊንኩን እንትኑ ላይ ያስቀምጥላቸዋለሁ ባዮ ላይ እና ከጎን የሆኑ እወዳቸዋለሁ ተናደሩልኝ።